ዛሬ ለድሃ ማደጊያ የምትሆን 2004 ሞዴል ንጹህ ፋይቭ ኤል የባንክ ያለበት ይዤ ከች ብያለሁ። ሰላም ጤና ይስጥልን። እየተወደዳችሁ የዩስራ ደላላዋ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ድረስ እያል ሁልጊዜ ጠቃሚ የተሽከርካሪዎች መረጃ ወደ እናንተ በማድረስ የሚታወቀው የእናንተ ፈጣን ቀልጣፋ፣ ታማኝ ይቻላል ዛሬም በጣም ንጹህ 2004 ሞዴል ፋይቭ ኤል ይዞላችሁ ቀርቧል። ይቺ የባንክ አማራጭ ያላት ፋይፌል ነው። ስንት ብር የባንክ እንዳለበት፣ ለእጁ ስንት እንደሚፈልግ፣ መኪናዋ ምን እንደሚያስፈልጋት ሙሉ መረጃው ደርሶናል። የደረሰን መረጃ ለእናንተ እንሰጣችኋለን። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብና ላይክ በማድረግ ቻናሉ ታብረታቱ ስፈቅድ የቻናላችንን ቤተሰቦች እንደተለመደው ቪዲዮ ላይክ አርጋችሁ ማየቱን እንዳትረሱም እያስታወስን ሁልጊዜ የምንለቃቸው የተሽከርካሪ መረጃ ቀድሞ ለእናንተ እንዲደርሷችሁ የደውል ምልክቱን መጫኑን እንዳትርሱ እያልን ወደዚች የባንክ ወዳለባት ፋይፌል መኪና እናመራለን። ቺ በምስሉ ላይ የምትዋት መኪና 2004 ሞዴል ስትሆን በጎግልም በንብሬም 2004 ናት። ንክኪ ጠርዝ ማዕዘን የላትም። ግጭት ግልብጥ የላትም። ሞተር አልፈታችም አትፈልግም። ሙሉ ነገሯ ጽድት ያለ ነው። ውጭም ውስጥም ቀለም የለውም። ውጭም ውስጡ ፋብሪካ ነው። ቻንሲ ጨው የላትም። ሙሉ ነገሯ ቻንሲ ላይ ምንጽ ሆኖ እሱን በአካል ቀርባችሁ የምታዩት ነው። እንግዲህ በዚ ቅርጽና ቁማና ላይ ያለች 2004 ሞዴል ፋይቭ ኤል የባንክ 7፣ ይቅርታ፣ 800 ሺ ብር አለባት። የባንክ የባንክ 800 ሺ ብር አለባት። በወር 22 ሺ ተመላሽ አላት። ይህን መኪና የምትገዙ ሰዎች በወር 22 ሺ ብር ለባንክ እንደምትከፍሉ ግልጽ መሆን ስላለበት ግልጽ ላደርግላችሁ ብዬ ነው። በወር 22 ሺህ ብር ትከፍላላችሁ። ቶታሊ የባንክ 800 ሺህ ብር አለበት። ለእጁ ባለቤቱ 1 ሚሊዮን 700 ሺህ ብር ይፈልጋል። ቶታሊ 2 ሚሊዮን 500 ሺህ ብር አካባቢ ማለት ነው። እንግዲህ ትንሽ ባንክ ስላለበት ከፍ ብሏል ዋጋው። ባንኩ ጊዜ የሚሰጥ ስለሆነ የባንክ አማራጩ እናንተን ከስተምሮቼን ሊጠቅማችሁ ይችላል ስላልኩ ነው። ይችን ባንክ 800 ሺህ ብር ያለባት ፋይፌል ይጀላችሁ እዚህ የቀረብኩት እንግዲህ ይህን ከኔ የሰማችሁትን መረጃ እንደመነሻ አርጋችሁ መኪናዋን ማግኘት ለምትፈልጉ ሰዎች ታይት ላይ የምናስቀምጠው ስልክ ቁጥር አለ። ታይት ላይ በምናስቀምጠው ስልክ ቁጥር እንድትደውሉ እየፈቀድን አሊያም በ0710 583999 በሚል የሳፋሪኮም መስመራችን እንድትደውሉ እየጋበዝን በሌላ የሚሸጥ የተሽከርካሪ መረጃ እስከምንገናኝ በድጋሚ መላው ዓለም ዳርቻ ያላችሁ የቻናል ቤተሰቦችና አድማጭ ተመልካቾቼ ሰላማችሁ ይብዛ ያልኩ የዛሬው ቪዲዮን እዚ ላይ ለመጨረስ ተገደድኩ።